ሰላም ጤና ይስጥልኝ። ውድ የሲሎአም ቤተሰቦች እንደምን አላችሁ? ሳምንታችሁ እንዴት አለፈ? ዛሬም እንግዲህ በስቱዲዮ እንደተለመደው ከህይወቱ ብዙ እንማራለን ብዙ ስራ ሰርቷል ከምንለው እንግዳ ጋር ተገናኝተናል። አብራችሁን ቆዩ። በቅድሚያ ጥራችንን አክብረ በጣም ከተጣበበ ሰዓት ስቱዲዮ ድረስ ስለመጣች ጋር እናመሰግናለን። እንኳን ደህና መጣ። እኔም እጅግ አድርጌ አመሰግናለሁ አክብራችሁ ስለጋበዛችሁ እግዚአብሔር ይስጥልኝ። አሜን። እንደው ማን እንበል ራስ የምታስተዋውቅልን መልካም እኔ ተሾመ ፎርሲዶ ይባላለሁ። የተወለድኩት በደቡብ ኢትዮጵያ አሁን በአሁኗ ማዕከላዊ ኢትዮጵያ በምትባለው ከምባታ አጠንባሮ ዞን የተወለድኩት። አቶ ተሾመ አሁን ደግሞ እጩ ዶክተር ተሾመ እንደው ስላስተዳደግ ትንሽ ብታወራል። ዛሬ እንግዲህ የተገናኘነው ዋናው ሀሳባችን እኔ ማን ነኝ የሚል በሚል ርዕስ እሁድ ለት በደማቅ ሁኔታ መጽሐፍ አስመርቀሃል እና እንኳን ደስ ያለህ። ቴንኪ ዩ አመሰግናለሁ። እና ከመጽሐፉ በፊት ስለ መጽሐፉ ከማውራታችን በፊት አንዳንዴ የሰዎች የእድገት ተጽዕኖ ነው ለአሁኑ ከፍታም ዝቅታም የሚጠቅመው። እና ትንሽ ስለ አስተዳደግ ብታውራል፣ እንዴት ነበረ እድገት? በምን መልኩ አሳለፍክ? መልካም ከቤተሰብ ነው ክርስትናን የወረስኩት፣ ህይወትን ግን ከክርስቶስ ነው የወረስኩት። ማለትም በክርስቲያን ፋሚሊ ነው የተወለድኩት ለማለት ነው። አራት እህቶች እና ሁለት ወንድሞች አሉኝ። በቤተ ክርስቲያን ውስጥ ነው ያደግኩት። በቤተ ክርስቲያን ውስጥ በማድበት ሰዓት በመንፈሳዊ ህይወትም በትምህርትም ተጽዕኖ እንዲኖረኝ ያደረጉ ታላላቅ ወንድሞቼ ና እህቶቼ ናቸው። እንደ ሞዴል የሚቆጥረው ታላቅ ወንድሜን ነው ልጆኜ ሳለሁ በሚያስፈልገኝ ሁሉ ኮች ስለሚያደርገኝ ያኔ መልካም መስሎ ባይታየኝ እንኳን አደግ ስል ጥቅሙ ላይ እንደሆነ ሲገባኝ ያ አስተዋጽኦ የዛሬ ሰው እንዲሆን እንድረዳኝ አቃለው። በቤተ ክርስቲያን ውስጥ በማድግበት ሰዓት በትምህርትም በመንፈሳዊ ህይወትም ከእኔ የሚጠበቀው ምን እንደሆነ ይነግረኝና ይኮተኮተኝ ስለነበረ ፋሚሊ ትልቅ ድርሻ አለው ብዬ አምናለሁ። ኦኬ፣ የትምህርት ጉዞን በተመለከተ ይዛ በተወለድኩበት አካባቢ ነው ከአንደኛ እስከ ስምንተኛ ክፍል የተማርኩት። ከዛን ሰዓት ጀምሮ መንፈሳዊ አገልግሎትና የትምህርት ህይወትን ጎን ለጎን ነው አስኬድ የነበረው። ባዳኩባት ቤተ ክርስቲያን ገርባ ቃላ ህይወት ትባላለች። በድሮ አጠራር አሽራ ክፍለ ማህበር በሚባልበት አሁን ተቀይሯል። ያ እንትና በአሽራ ክፍለ ማህበር ገርባ ቃላ ህይወት ቤተ ክርስቲያን ተውልጅ የሳድግ በሁለተኛ ወይም ላይ ኳየር ነው ሳገለግል የነበረው ጊታር በማጀብ በሙዚቃ አጅባለው። በጣም እግዚአብሔር የሚጠቀምባቸው ኳየር ስለነበሩ አሁንም እግዚአብሔር እየተጠቀመባቸው ነው። ካሴ ተሳትመዋል እና በዛ ኳየር ውስጥ ነው አደግኩት። እና እሱኛው በመንፈሳዊ ህይወቴ የዛሬን ሰው እንዲሆን አስተዋጽኦ እንደነበረበት አስተውሳለው። ዩኒቨርሲቲ እስከሚገባ ድረስ ከኳየር ውስጥ ነው አደኩት። የመጀመሪያ ዲግሪን የተመረቁት ከሀዋሳ ዩኒቨርሲቲ ነው። ከዚያም በመቀጠል በክልል ደረጃ ተወዳድሬ ሳንዳፋ ፖሊስ ዩኒቨርሲቲ ኮሌጅ አለፍኩኝ። ዲረ ምረቃዬን እዛ ተማርኩ ተማርኩኝ። በዛ በተማርኩበት ቦሌ ኤርፖርት በሚገኘው ክራይም ኢንቨስቲጌሽን ስራ ተመደብኩኝ። ስራዬን እየሰራው ትምህርትን አላቋረጥኩም። በነገራችን ላይ ትምህርት በጣም እወድ አለው ስራ ስሰራ ትምህርት እማራለሁ። ደግሞ በቤተ ክርስቲያን ዙሪያ እግዚአብሔር በሰጣኝ ጸጋ አገለግላለሁ። ሶ ትምህርትን እየተማርኩ ስራ ይሰራለሁ፣ እግዚአብሔርንም አገለግላለሁ። ሁለተኛ ማስተርስን በሊደርሺፕና ማናጅመንት ከገላ ኢንተርናሽናል ሴሚነሪ ማስተርስን ሰራው። ከዛም በተጨማሪ በኤምቢኤ ወይም ቢዝነስ አድሚኒስትሬሽን ሌላ ማስተርስ ሰራሁ። አሁንም ትምህርት እየተማርኩኝ ስራንም እየሰራሁ ፒኤችዲን ደግሞ እግዚአብሔር እድሉን ሰጥቶኝ የጀመርኩኝ፣ አሁን እጩ ዶክተር ነኝ። እንደ እግዚአብሔር መልካም ፈቃድ ከጥቂት ወራት በኋላ እጨርሳለሁ ብዬ አስባለሁ። እንኳን አረዳ እግዚአብሔር ይመስገን። እንግዲህ ዛሬ ያገናኘን ዋናው ነገር እኔ ማነኝ በሚል መጽሐፍ መጽፍ ነው እና መጽሐፍ መጽፍ ብዙ ጸሐፊዎች እንደሚሉት ልጅ እንደ መውለድ በጣም ብዙ ጭንቀት እና ወጣ አውረዳለው እና መቼም አንድ ሰው መጽሐፍ ስጽፍ ያለምንም መነሻው ጻፈው አንተ ደግሞ ይዘህልን የመጣው ርዕስ ትንሽ ከበድ ያለ ነው፣ እኔ ማን ነኝ የሚለው ና ምን ነበር መነሻ መጽሐፍ ለመጻፍ? ኦኬ እኔ ማን ነኝ መጽሐፍ እንዲሁ እንዳልሹ ዝም ብሎ ዝም ተብሎ የተወለደ አይደለም። ብዙ መነሻዎችም አሉት። ሶስት እግር አለው ብዬ አስባለሁ። ሶስቱ እግር ምንድን ነው? ይሄ መጽሐፍ በዚህ መልኩ እንዲወለድ ውስጤ ላይ ሴንሱ ሲቀመጥ የመጀመሪያው ራሴን ይፈልግ ነበር። እዚህ ምድር ላይ የሚኖረው ለምንድነው? ሲማሪም ሳለሁ ሳገለግልም የመንግስት ስራም ሲሰራ ለምንድነው የሚኖረው? ህይወት ከመብላት ከመጠጣት ተወልዶ ኖሮ ከማድረግ የዘለለ ትርጉም እንዳለው አውቃለሁ። ያም ዘር ከየት ያረፈብህ ቢትኝ ያኔ በልጅነት አሁን በምልሽ ስምንተኛ ሰባተኛ ክፍል በሚማርበት ዘመን ቤተክርስቲያን ዙሪያ ማስተር ላይፍ የሚባለውን ትምህርት ያስተውሻለሁ ብዬ አስባለሁ። ወይ ደግሞ ለክርስቶስ የተሰጣ ህይወት የምለው ትምህርት እሱን በምን የሚባልበት ሰዓት ስለ ክርስቶስ ህይወት ሲያስተምር ሶስት ፒላሮችን ነው የሚሰጠው። ጌታ ኢየሱስ እንዴት ኖሮ አለፈ፣ እኛ ምሳሌውን ትቶልን ሲሄድ እንዴት ኖረ የሚለውን ሲያብራራ፣ አንደኛ ለእግዚአብሔር አብ ክብር ነው የኖረው፣ ወደ ምድርም የመጣው። ሁለተኛ ለሰዎች ክብር፣ ለሰዎች ጥቅም ነው ህይወቱን አሳልፎ የሰጠው። ያን ሁለቱንም ሚሽን ወይም ተልእኮ አቺቭ ሲያደርግ እግዚአብሔር አምላክ ደግሞ እግዚአብሔር አብ እያለ ልክ ከፍ ከፍ እንዳደረገው መጽሐፍ ቅዱስ ይናገራል። ያ ዳይሬክት በሰው ህይወት አፕላይ ሲደረግ ሰዎች ለእግዚአብሔር ክብር መኖር አለባቸው ብዬ አምናለሁ። በምን መኖር አለባቸው፣ እንዴት መኖር አለባቸው? ግለሰቡ ነው ቆፍሮ ማግኘት ያለበት። ሁለተኛ ህይወት ትርጉም የሚኖረው ለሰዎች ለሌሎች መኖር ሲችሉ ነው። ለምን ኖርኩኝ፣ ለማን ለምን አላማ ኖርኩኝ፣ ለማን ኖርኩኝ የሚለውን ሰዎችን ጠይቀን ሳይሆን ራሳችንን ጠይቀን የምናገኘው ጥያቄ ስለናው ስለሆነ ለዚች ዓለም ለዚች ምድር ለወገን ምን አተረፍኩኝ፣ ለምን አላማ ኖር ያለፍኩ ህይወቴ ትርጉም የቱ ጋ ነው ያለው ቫልዩ አድ የሚያደርገው ወይም ውጤት ትርጉም እንዲኖረው ሽታ ቴስት የሚባል ነገር የምኖረው ሰው ከራሱ አልፎ ለሌሎች መዘርጋት ሲችል ነው። በነገራችን ላይ በመንፈሳዊ አለም ብቻም ሳይሆን በዚህ በሴኩላሪም አለም ብዙ ሰዎች ሀገራችንን ኮምፕሌን ወይም ብሌም ሲያደርጉ ሲወቅሱ እናያለን። እቺ ሀገርማ ይላሉ። ድነትን ይሰብካሉ። ችግሩን፣ ሙስቁልናውን፣ ፖለቲካውን ያልተመቹ ነገሮችን አጉልቶ የሚናገሩ ሰዎች አሉ። ያ ንግግር ጤናማ ካልሆነ ያስተሳሰብ ነው ብዬ አስባለሁ። ምን ለማለት ነው? ለሀገሬም እንደደረግኩ ሳይሆን እኔ ለሀገሬ ምን ደረግኩ ናው መባል ያለበት ሀገሬ ምን ደረገችልኝ፣ መንግስት ለእኔ ምን ደረገልኝ፣ የኔ ሶሳይቲ ቤተሰብ ሊሆን ይችላል እኔ ምን ተረፍኩላቸው? ምን ፍሬ ያቀረብኩ ለነሱ ከምለው መነሻ ስናገኝ፣ ጥያቄው ማንንም ሳንጠይቅ ውስጣችን ላይ ምላሽ ያገኛል ብዬ አስባለሁ። ስለዚህ በዚህ መንገድ ራሴን በሚፈልግበት ለምንድን ነው ወሬ ማለፍ ያለብኝ? ዝም ብዬ በልቼ ጠጥቼ ልጅ ወልጄ አርጅቼ እንዲሞት ይሄ እግዚአብሔር ፈቃድ አይደለም፣ የሚል ውስጤ ላይ የሚጮህ ድምጽ አለ from my early age ጀምሮ ማለት ነው። ያ አንደኛ መነሻ ነው። ከሶስቱ ፒላሮች ሁለተኛው ትውልድን በማይበት ሰዓት ብዙ ሰው አየር ላይ እየሄደ እንዳለ ይሰማኛል። እንዴት ማለት ጥሩ ነው። ቀደም እንዳልኩ ምን እንዳለንና ማን እንደሆንን ካላወቅን ህይወት ትርጉም አልባት ይሆናለች። ለዛ አስገዳጅ ሁኔታ ምንድን ነው አሁን ያለንባት ትውልድ በውጭ ኤክስተርናል ፎርስ አስገድዶን ወይም ማህበራዊ ሁኔታ ባዩ፣ ኢኮኖሚ ባዩ፣ ፖለቲካ ባዩ፣ የፈለግሹም ባዩ ብቻ የማንፈልገውን ህይወት እንድንኖር የሚያስገድድ እንጂ ምንፈልገውን እኔ ለዚህ አላማ ወደዚህ ምድር መጣሁ የምለውን ትክክለኛ እኛነታችንን የምንኖርበትን አያሳይም ወይም አይገልጥ። ስለዚህ ሰው ልጅ ምድር ላይ ሲኖር ለምን መጣሁን ማሰብ መጀመር ያለበት ከውጭ ካሉ ግፊቶች ወይም ተጽኖ ከሚፈጥሩ ሲችዌሽኖች በመነሳት ሳይሆን ውስጡ ላይ ምን ጨዋታ አለ የምለውን ውስጡን ሲያዳምጥ አሁንም ለምን አላማ መኖር አለብኝ፣ እኔ ማን ነኝ፣ ከየት ተነስቼ ወዴት መድረስ አለብኝ ወደምለው ጥያቄ ያመጣል። ፌክና አይነት ነገር ነው የሚታየው። ሰውን እያንዳንዱ ሰው ቃል ቤን ስንጠይቅ እያንዳንዱ ሰው ችግር አለበት። ሁሉም ሰው ጥያቄ አለበት። ያን ጥያቄ አድሬስ ማድረግ የሚቻለው ሌላ አጋዥ ከውጪ ወይም ኤክስተርናል ኃይል ስንፈልግ ሳይሆን ራሳችንን ስንፈትሽ፣ የመጀመሪያ ሁለተኛ፣ ከእግዚአብሔር ጋር ስንግባባ፣ ከሰዎችም ከተፈጥሮም ጋር መግባባትን ወይ ደግሞ መዋሃድን ስንፈጥር የማይመለስ ጥያቄ የለም ብዬ አምናለሁ። በዚህ ዓለም ላይ የማይመለስ ጥያቄ የለም። ጥያቄ ጥያቄ ሆኖ የሚቀጥለው ማንነታችን ሳናቅ ስንቀር ነው። ስለዚህ የኛ ትውልድ ቆም ብሎ የሚያስብ አይደለም፣ በብዛት ሁሉን እያልኩኝ አይደለም። ቆም ብሎ አያስብም። ለምን እየኖርኩ ነኝ? አሁን የት አለህ? ወዴት መሄድ አለብኝ? መጨረሻ ምንድን ነው? ምድር ላይ የመኖሪያ ዓላማ ምንድን ነው? ለምን ዓላማ ኖሬ ማለፍ አለብኝ? የምለውን ጥያቄ ሰው መጠየቅ ቢችል ትርጉም አልባ ህይወት አይመራም ብዬ አስባለሁ። ተጨማሪ ሊሆን የሚችለው ዘመናዊነት ማለት ድህረ ዘመናዊነት እኛ ልንበት ትውልድ ፕላስ ሰዎችን ስንቀርባቸው ከውስጣቸው መልካምን ነገር ሳይሆን እንዳልተመቻቸው ድህነት ሊሆን ይችላል፣ ህመም ሊሆን ይችላል፣ ማጣት ሊሆን ይችላል፣ ብቻይነት ሊሆን ብቻ፣ ብዙ ፋክተሮች አሉ። እነኛ ጥያቄዎች ምላሽ ማግኘት የሚችሉት ራሳችንን ስንጠይቅ እንጂ ሐኪም ጋር ስንሄድ መድኃኒት ሊሰጠን ይችላል ሊፈውሰን አይችልም። በትክክል ከውስጥ ማንነታችን ግን ከእግዚአብሔር ጋር ማዋሃድና ማግባባት ስንችል ስጋችን ባይፈወስ እንኳን ሳይኮሎጂ አኗዋችንና መንፈሳችን ነጻ ይሆናል፣ ሰላም ይሆናል። ያን ጊዜ በሚታየው ዓለም የማይታየውን ዓለም መኖር እንጀምራለን። ስለዚህ መልካሙን ማን ያሳያናል ወይም በጎም ማን ያሳያናል የሚለው የምለው እግዚአብሔር ቃል በመዝሙረ ዳዊት የሚናገረው በብዙ ህዝብ በብዙ ሰዎች ልብ ያለ ጥያቄ ነው። ያ እኔ ራሴን ካወቅኩኝ ለሳንበዴ ምን ላተርፍ እችላለሁ፣ ምን ልጠቅም እችላለሁ የሚለውን ነገር ጥያቄ ይጭራልና፣ በስራም በአገልግሎትም በተለያዩ ምክንያቶች ከሰዎች ጋር በሚቀርብበት ሰዓት ቀረብ ብዬ ውስጣቸውን ሳዳምጥ፣ ሁሉም ሰው ጩኸት አለበት። እኔ አንቺን ሊረዳሽ የምችል ነገር ስላላወረሽኝ ስላላወቅኩ ወይ ደግሞ እኔም ራሴ በሆነ አጥር ውስጥ ስለማስቀምጥ ለአንቺ ትንሽ ኮንትሪቢዩት ማድረገው ነገር ካለሽበት እልፍ እንድትይ የሚያደርገው ነው ሳለ አልንቀሳቀስም ቀሳቀሰ ሶ እንዲህ አይነት መነሻ ምክንያቶች ትውልዴ ያለበት ደረጃ፣ የኔ ግሌ ራሴን የመፈለግ ጉዞ እና ሰዎች መልስ ባለበት በጥያቄ መኖር መነሻዎች ናቸው ለእኔ ማነኝ መጽሐፍ ማለት ነው በአጭሩ። በጣም ደስ ይላል። እንደው ይሄ መጽሐፍ ለመጻፍ ስንት ጊዜ ፈጀ? መልካም፣ የእውነት ለመናገር ይሄ መጽሐፍ በውስጤ ከተጸነሰ አራት ዓመታት አልፎታል። ነገር ግን የሕይወት አፕሰንዳውንስ አሉ፣ ቻለንጅ ተግዳሮቶች አሉ። እነኛ ነገሮች እኔ ባስቀመጥኩት እስኬጁል ወይም በሰዓቴ ውስጥ ለመጨረስ አልቻልኩም። ብዙ ስትራግሎች ነበሩ። እግዚአብሔር ረቶኝ ያለፍኳቸው ስትራግል ደግሞ የበለጣ ወደፊት ሲገፋኝ ለዚህ ቢደርስም እኔ ባስቀመጥኩ ሰዓት ውስጥ ወይም ዓመት ጊዜ ውስጥ ለመጨረስ ያልቻልኩባቸው ብዙ ምክንያቶች ቢኖሩም አራት ዓመትና ከዛ በላይ ፈጅቶብኛል። ጽፌ ጀምሬ ላጠናቅቅ የቻልኩት ግን አንድ ዓመት ኦልሞስት አንድ ዓመት ዘጠኝ አስር ወር እንደሱ አይነት አካባቢ ነው፣ በትክክል ወረቀትና እስክሪቶ ማገናኘት ከጀመርኩ ማለት ነው ነው አጭር ጊዜ አይደለም። በመጽሐፍ ሂደት ውስጥ አንድ አመት ከምናምን በጣም ረጅም አመት ነው። እንግዲህ እኔ ማን ነኝ መጽሐፍ በእጄ ላይ ይገኛል። በመቶ አርባ ሁለት ገጾች እና በሰባት ምዕራፎች ተከፋፍሎ የተሰራ መጽሐፍ ነው እና እንደው ስለ መጽሐፉ ለተከታታዮቻችን ዋና ዋና ጭብጥ የምትላቸውን ዝርዝር ጉዳዮች ብታጫወታል። መልካም፣ ይህን ጥያቄ ሲመልስ ጭብጡን ካብራረው ሰዎች ላያነቡልኝ ስለሚችሉ ዝርዝሩን አልነካም። ነገር ግን ዋና ዋና ነጥቦቹ በተለይ እንደ ገመግሙልኝ የሰጠዋቸው ፕሮፌሰሮችና ዶክተሮች መልሶ እኔ ራሴን ሰርፕራይዝ ያደረጉኝና ሪሊ ይሄ የኔ ስራ ነው ወይ? ስኪል እስኪደነቅ ያደረገኝ ይሆናል ብዬ ያስቀመጥኩት በትክክል ራይት ዌይ እንደሆነ አስረድተውኛል። ያ ማለት ሰው ራሱን ሲፈልግ እኔ ማን ነኝ ስል መጀመሪያ ያለበት ማንነቱን ከማወቅ ነው። የማንነት ምስጢር የሚለው የመጀመሪያ ምዕራፍ ነው። አዎ፣ እኔ ማነኝ የምለው በተለያየ አንግል ነው ልንተረጉም የምንችለው። ሳይኮሎጂካሊ፣ በስነ መለኮትም ማለት በስነ መለኮትም በመንፈሳዊም በፍልስፍናም በሌሎች በሌሎችም ሰው ማነው ራሱን ማነኝ ብሎ ነው የሚያምነው። ማንነት ማለት ምን ማለት ነው የሚለውን በደንብ በአንደኛ ምዕራፍ ላይ በተለያዩ እሳቤዎች ለመዘርዘር ሞክሬ ያለሁ። መነሻ ያደረግኩባቸው በሳይንሱ ዓለም ምን ይባላል፣ በስነመለኮት ምን ይባላል ወይም በመንፈሳዊው እሳቤ ምን ይባላል የሚሉ ዝርዝሮችን ካየን በኋላ ቀጥታ የምንሄደው ማንነታችን ካወቅን በኋላ ይህ ማንነት ምን አለው ስንል ቅድም ያነሳናቸው የውስጥ ጨዋታዎች አሉ። ብዙ ሰው ለመኖሩ ደስተኛ አይደለም። ያለ ምንድን ነው ማንነቱን በትክክል ስላላወቀ ነው እኔ ማንነቴን በደንብ ካወቅኩኝ ደስተኛ ህይወት መምራት የሚችልበት መፍትሄው እኔው ጋር ነው አለሁ ወደ ውጭ ካየሁ ግን አንደኛ ማንነቴን አላውቅም ሁለተኛ ለሚያጋጥመኝ ችግር ወይም ተግዳሮት ምላሽ ላገኝ አልችልም መነሻው ሊሆን የሚችለው እኔ ቤት ነው እኔ ውስጥ ነው ስለዚህ ማንነቴን በደንብ ካወኩ በኋላ ወደ ትሄዳለሁ ውስጥ ላይ ምን ጨዋታ አለ የውስጥ ጨዋታ አንጋፋው ጥያቄ ብየዋለሁ ሰው ልጅ ታሪክ ጥንትም ጀምሮ የሚነሳ ጥያቄ እንደሆነ ሲመረመር የደረስኩበት ነው። ከሂማኒስትሪ ጋር ኢርሊ ኤጅ ጀምሮ እኔ ማን ነኝ የሚል ጥያቄ ትውልድን ሁሉ የሚያነጋግር የሚያጠያይቅ እንደሆነ ደርሽበታለሁ። መጽሐፍ ቅዱስም ሰው ማንነትን እንዲያውቅ ማን እንደሆነ እንዲያውቅ ያስተምራልና ስለዚህ የነፍስ ጩኸት የምለው ሁለተኛ ምዕራፍ ሆኗል። ሶስተኛ ነፍስ ደግሞ የምትጩኸው ለምንድን ነው ምን ፍላጋ ነው ሲባል የህይወት አላማ የሚባል ነገር አለ ለምንድን ነው የሚኖረው? ወደዚህ ምድር ለምን መጣው? ምን አሳክቼ ነው ማልፈው? እግዚአብሔር ባይኔ ውስጥ ምን አስቀምጧል? ለትውልድ ቅድም ይብለናል። ሰው ለትውልድ መትረፍ አለበት። ለእግዚአብሔር ዓላማ ለእግዚአብሔር ክብር መኖር አለበት። ሁለቱንም ሚሽን አቺቭ ሲያረግም እግዚአብሔር ያከብረዋል። ምድራዊውን ሳይሆን ዘላለማዊ ህይወት መክሊቱንም የሚያተርፍበት በህይወት ዓላማ ውስጥ ነው ብዬ ስለማምን የህይወት ዓላማ ደስተኛ የምንሆንበት ለህይወታችን ዋጋና ትርጉም የምንሰጥበት የመኖራችን ኤግዚስተንሳችንን በትክክል አለሁ ብለን የምናረጋግጥበት ስለሆነ የህይወት አላማ የሚለው ከነፍስ ጨዋት በኋላ የሚወለድ ትልቅ እኛነታችን ምድር ላይ መኖራችንን እኛ ራሳችንን ቴስት የምናረግበት ነውና የህይወት አላማ የሚለው ሶስተኛ ምዕራፍ ላይ ተቀምጧል። እንዴት እናገኛለን በምን መሪህ የምለውን ዝርዝሩን ውስጡ ላይ ማግኘት ይቻላል። አራተኛ ምዕራፍ ውስጣዊ ካዝና ወይም ድብቅ አቅምን መግለጽ ይላል። ዓላማ ፈለግን ከየት ይገኛል እንዴትስ ይኖራል የሚለው ደግሞ ቅድም ብያለው፣ ምንም ከውጭ የምናገኘው ነገር የለም። ከውስጥ ካዝና ያለው ውስጣችን ነው። ወርቅ ከምድር ስር ወይም የከበሩ ማዕድናት ከተራራ ስር ተቆፍሮ እንደሚወጡ። በጣም ሰርፕራይዝ የሚያደርገኝ ስለ ሰው ማንነት ሳስብ ወይም ሳጠና እግዚአብሔር ድንቅ አድርጎ እንዴት እንደፈጠራን ሳስብ ተገርሚ አልጨርስም። ማስተዋላችን፣ እውቀታችን፣ ጥበባችን በተፈጥሮ ይዘን ወደዚህ ዓለም የመጣ ነው ጉዳይ ዘርዝርን ማንጭ አውቀን ሳንጨርስ እቺ ምድርን እንጨርሳታለን። አውቀን አይደለም ኖረ ነው አውቀን ተራርተሩ እንኳን ሳንጨርስ እድሜያችን እንጨርሳለን። ስለዚህ ድንቅ በሆነ ታሌንት ነው እግዚአብሔር የፈጠረን ወደዚህ ምድር ያመጣን። ምንን እናያለን? በመንፈሳዊ መነጽር ደግሞ በመግዛት በገዥነት ስልጣንና በእግዚአብሔር ኃይል የተፈጠረ ሰው ድህነት ገዝቶት ጭንቀት ገዝቶት እጦት ገዝቶት ለተለያዩ ነገር ባሪያውኑ ሱስ ገዝቶት ስሜት ምድራዊነት ገዝቶት ብዙ ነገር ገዝቶት የሚኖር ሰው ለካ በገዥነት መንፈስ በገዥነት ስልጣን የተፈጠረ ሰው ነው የሚል መረዳትን ይፈጥራል። ያም በትክክል ራሳችንን ስናቅ የሚመጣ ነገር ነው። ሶ ውስጣዊ ካዝናችን ሲባል እምቅ አቅም አለ። ስቲል ነው ምን እየፈለግን ነው? ሁ ቢአርንድ ዋት ዊሃቭ ማንን ደግሞ ምን አለን? ይህንም በሁለት አንግል ማየት ብንችል ጥሩ ይመስለኛል። ኢሜጁን በአጭሩ ለማስቀመጥ በመንፈሳዊ አይል እንዴት እናያለን፣ በዚህ በሴኩለሩም አይል እንዴት እናያለን ለምለው ጥያቄ በሴኩለሩ ዓለም ወይም በዚህ በምናውቅ ዓለም ውስጣችን ያለውን እውቀት፣ ችሎታ፣ ተስጧችንን ምን እንዳለ ፈትንን ለይትን ካወቅን በኋላ ድህነትን ልንበቀል እንችላለን። ያጠንባቸውን ጊዜዎች ወይም ጊዜያት በማግኘት ልንክስ እንችላለን። ያለቀስንባቸውን ጊዜያት በደስታ ልንክስ እንችላለን። ስለዚህ እግዚአብሔር ድንቅ የሆነ ነገር ውስጣችን ሰጥቷል። ይህም ባለመረዳት በሌሎች ሰዎች ሜዳ እንገኛለን። ብዙ ጊዜ ባልተሰጠን ቦታ እንገኛለን። ራሳችንን ስለማናቅ ብቻ ተስጧችን በሌለበት መምህር ሆኖ አገልጋይ ነኝ ልል ይችላል እግዚአብሔር ደግሞ እንዲያገለግል ጸጋ ሰጥቶት የመለኮት ምሪትና ጥሪ እያለበት ደግሞ በቢዝነሱ ዓለም የሚገኝ ሊኖር ይችላል። ስለዚህ ከህይወት ዓላማው ጋር ሳይገናኝ ዘመኑና እድሜውን የሚጨርስበት ጊዜም ብቻ ሳይሆን ህይወቱ ትርጉም አልባ ነው የሚሆነው። ከራሱ ጋር እየተገናኘ አይደለም። እግዚአብሔር ምድር ምድር ላይ ሲያስቀምጠን ነፍሳችን ላይ የሆነ የታተምንበት ነገር አለ። ይሄን ፈጽመህና የተባለን ይመስል አንዳች ምድር ላይ ውብ የሆነ ነገር ሰርተን ልናልፍ አንዳች ለዚች ምድር ብርሃን ጫወንን ልናልፍ የተሰጠን አንድ ነገር አለ። እሱን ለይተን ስናውቅ ነው የኛ ማንነት ተራራ ላይ እንዳለች ከተማ ቦግ ተብሎ ወይም እንደ ባንዲራ ከፍ ተብለን የምንታየው ያንን ለሰው መትረፍ ለእግዚአብሔር ክብር መኖርም የሚቻለው ብዬ አስባለሁ። ይሄ በሴኩለር ነው። በመንፈሳዊ ዓለም ደግሞ እኔ ማን ነኝ የምለውን የሚለውን ጥያቄ ስናይ ያለምንም ጥያቄ እኔ በክርስቶስ ውስጥ ማን ነኝ የምለውን በትክክል ስንረዳ ሰልፍ በበዛበት አለም በድል መኖርን እንጀመራለን። ሀጣት በሚያሸማቅቅበት ሰውን ነፃነት በሚያሳጣበት ሰው ህይወት መኖርን ጠልቶ ራሱን እስከ ማጥፋት በሚደርስበት በተለይም በዚህ በዲራ ዘመናዊው ዘመን ሁ አለም በድል በአሸናፊነት እግዚአብሔር ክብር ለራሳችን ደስተኞች ሆነ ዛሬውን ን ጌታ ቢመጣ ደስተኛ ነኝ የምለውን አይነት ሜንታሊቲ ማሳደግ እንችላለን። ስለዚህ በመንፈሳዊ ዓለም እኔ ማን ነኝ ከማለት ተነስተን ያለንን መረዳት ስንችል፣ እኔ ምን አለኝ? ክርስቶስ ነው አለኝ። ክርስቶስ ሲኖረኝ ደግሞ ምን ሰው ነኝ? አዲሱ ሰው ነኝ። የታደስኩ የተለወጥኩ ነኝ። ለዚህ ቅማም የሚያደርገው እግዚአብሔር ቃል የሮሚያ ስራዎችን ስንማር ነው። ይሄ ሜንታል ትራንስፎርሜሽን የሚለው በመንፈሳዊ ዓለም በአእምሮ መታደስ ማለት ካለንበት ሳንዌር ተነስተን የሆነ ቦታ እንደተቀመጥን መረዳት ስንችል ዋው! ደስታው። ቻሌንጁ እኮ አለ፣ ተግዳሮቶች አሉ። አውሎ ነፋሱ ሰላም የሚነሳ ነው። ኢኮኖሚው፣ ስራው፣ የቤተሰብ ባይ ወራቨር ይሄ ሁሉ የሚያናውጥ ነው። ያ ሁሉ ባለበት ልክ ጌታ ኢየሱስ ክርስቶስ መርከብ ላይ እየሄዱ መርከቡ ነፋስ ሲያናውጠው አብሮ ተናውጧል። አብሮ የነበሩት በመርከቡ ላይ የነበሩ ሰዎች አብሮ ሲናወጡ ነበር። ኢየሱስ ክርስቶስ ግን ተኝቶ ነበር። ምን ያህል ሰፊ ጋፕ እንዳለ ታውቂያለሽ? ታያለሽ። ሶ ውስጣችን ሰላም ሲሆን ከላይኛው አለም ከመለኮታዊው ማንነት ኮኔክትድ ስንደረግ ወይም ስንገናኝ ሁከት ባለበት እርፍ ብሎ መኖራል ፒስ ኦፍ ማይንድ ኢዝ ማቴሪያል ዝላሉ ፈረጆችና የውስጥ ሰላም የአእምሮ ሰላም ከዛ ነው ማግኛት ምንችለው። ብዙ ሀብት ስላለን ታዋቂ ስለሆነን የሆነ ነገር አጭፍ ስላረገን ደስታ የሚባል ነገርም ስኬት የሚባል ነገርም የለም። ይሮጣል እንጂ ቢደረስም ሰላም የሚባል ነገር እሱ ላይ የለበትም። ስለዚህ ያን ማግኘት ምንችለው፣ ውስጣችን እግዚአብሔር ያስቀመጠውን ካዝና መግለጽ እንችላለን። እሱም በመቀጠል የግል ስብዕና እድገት መርሆች የሚል አምስተኛ ምዕራፍ ላይ የተቀመጠው። ኤኔ ውስጥ ውስጣዊ ካዝና ስንከፍትና የህይወት ዓላማ ሲንፈልግ ዝም ተብሎ ዘው ተብሎ የሚገባበት አይደለም። ህይወት በራሱ ብርቱ ሰልፍ እንዲሆነች መጽሐፍ ቅዱስ ይናገራል። እግዚአብሔር አምላክ ራሱ ደግሞ የመሪህ አምላክ ነው። ሶ ራሳችንን ካለንበት ተነስተን ወደምንፈልግበት መድረስ የምንችልበት መሪህ አለ ራዕያችንን ከማወቅ ጎላችንን፣ ወይም ግባችንን ከማወቅ እሴቶቻችንን፣ ከማወቅ ከሰዎች ጋር እንዲኖርን እንዴት እንኖራለን፣ ለእግዚአብሔር ክብር እንዴት እኖራለን፣ ከራሳችን ጋር እንዴት ተዋህደን ነው አቼ የምናደርገው፣ ጎላችንን፣ እንዲህ አይነት ነገሮችን አቼ የምናደርግበት፣ በተለይ ፐርሰናል ዲቨሎፕመንት የሚባለው ፕሪንሲፕሎች አሉት መሪዎች አሉት። እና እነኛ መሪዎች ስንጠቀም እንዲ ላደር ወይ ደግሞ እንደመሰላል ካለንበት ወደሚንፈልግበት የማደግ ወይም የማሄድ ሂደት አለው። እድገትም መለወጥም አንድ ጊዜ እንዲሁ በቃ የሚጨበጥ ነገር ሳይሆን ሂደት ያለው ጸሎት ሊፈልግ ይችላል። እግዚአብሔር ቃል ማሰላሰልን ማወቅን መኖርን ቴስት ማድረግን ሊሆን ይችላል። የምናውቀውን በተግባር መኖርን ማካት ያካትታል ማለት ነው። ስለዚህ እነኛም መሪዎች ካላወቅን አሁንም ፌል ሊያደርግብን ይችላል። ቻሌንጅ ላይ ልንወድቅ እንችላለን ማለት ነው። እያበዛው መሰለኝ። ሶ ስድስተኛው ምዕራፍ የግል አብዮታዊ ለውጥ ይላል። እንብርት ለዋለው የዚህ መጽሐፍ እችኛዋን ምዕራፍ ምዕራፍ ስድስት ዋናውን ሀሳብ ካለንበት ወደ ምንፈልግበት ስንሄድ ራሳችንን የምንለውጥበት ቅድም ያለውን ጭምብል ከሶሳይቲ ወይም ከማህበረሰቡ ሰዎች ከሚሉን ስንባል ካደግ ነው። በልጅነታችን ከተቀረጽንበት ከዛ ሁሉ ታላቅን ውስጣዊ ትክክለኛ ማንነታችን አውቀን እውነተኛ ማንነትን ማይኖር ምንጀምለው ትራንስፎርምድ ስንደረግ ነው። በሴኩላሩም ዓለም በመንፈሳዊው መለም ትራንስፎርሜሽን መለወጥ እና መታደስ ጳውሎስ በሮሜ መጽሐፍ የሚያስተምረን ይህንኑ ነው። ና ሜንታል ትራንስፎርሜሽን በዛ ላይ ሁለንተናዊ ሲሆን በጣም ውብ የሆነ ህይወት ነው ማምራት የምንጀምረው። በዚህ አጋጣሚ የኛ ቸርች ማለት የሚ ቦሌ ቃላዊት ቤተ ክርስቲያን መሪዎችን ና ዶክተር ምረት ደበባን ለማመስገን እፈልጋለሁ ለሁለት አመታት ያህል መለኮታዊ የታአዲሶ መንገድ በሚል ርዕስ ኮንቲኒስ የሆነ ተከታታይነት ያለውን ትምህርት እያስተማሩን ነበር፣ እና በጣም አትርፍበታለሁ ብዬ አስባለሁ። እድለኞች ናቸው እዛ ያንን ትምህርት የማግኘት እድል ያገኙ ሰዎች። ሰው እግዚአብሔር ሁልጊዜ በለውጥ መንገድ ውስጥ ነው ያለው። ትውልድን፣ ተፈጥሮን ሁሉ ከጥንት ጀምሮ እግዚአብሔር እያደሰ ነው። ሰውም እድሉን አውቆ ሲጠቀም የመታደስ እድል አለው። በህይወት እስካለው ድረስ ሰው የመለወጥና የመታደስ እድል አለው ብዬ ስለማምን ማለት ነው። ፐርሰናል ትራንስፎርሜሽን ትልቁ ካለንበት ወደሚንፈልግበት ለመሸጋገር ማንነታችን ካወቅን በኋላ ትልቅ ምዕራፍ ነው ብዬ አስባለሁ። እንደ እንደማጠቃለያ ሳማሪያ አይነት ነገር ነው። ምዕራፍ ሰባት ካለበት ተነስ ወደ ወዳለምኪበት ድረስ ይላል። በጣም ደስ ይላል። ድረሱ ራሱ እኔ ራሱ ሰርፕራይዝ ደሆናለሁ አንዳንድ ጊዜ ሳነበው ራሱ ደስታን አጣጥማለሁ። ይሄ ነገር ስለተገለጠልኝ ብቻ። ነገር ግን አንድ ጥያቄ ይጭርብኛል። ሰዎች ይሄን መረዳት እንዴት ባገኙ፣ የሚያለቅሱ ሰዎችን አስባለሁ። ብዙ ነገር እያለ መጠቀም ማወቅ ስላልቻሉ ብቻ፣ እንዴት ራሳቸውን መለውጥ እንዳለባቸው፣ ዓለም ተጽዕኖ ስላሳደረባቸው፣ ከተጽዕኖ ስር ወጥተው ተጽዕኖ ወደሚፈጥሩበት ማለፍ እየቻሉ በማልቀስ በሽንፈት በኢጦት በማጉረምረም ውስጥ ያሉ ሰዎች ካሉበት ተነስቶ ወደ የፈለጉበት የሚደርሱበት አቅምና ችሎታ ማንነታቸውን በማወቅና በዚህ ሂደት ውስጥ በማለፍ ነው ብዬ ስለማምን ችኛሪስ ሳማሪ አይነት ነገር ነች፣ እና ማጠቃለያ አካባቢ ምክረ ጥበብ የሚል ነገር አለ ካነበብኩት ከተማርኩትና በህይወት የካየኋቸው ሰብሰብ ያሉ ጭብጦች አጠር አጠር ተብሎ የተቀመጡ ለአንባቢያን ይጠቅማሉ ብዬ ማስባቸው ምክር ሀሳቦች መጨረሻ አካባቢ አሉ። ሰው ሲያነብ ከዚህ የበለጠ አተርፋለሁ ብዬ አስባለሁ። በጣም ነው ደስ ያለኝ በእውነት በዚህ መልኩ እግዚአብሔር መገለጡን ሰጥቶ ስለጻፍክልን። እንደው ዶክተር ተሾመ ይህንን መጽሐፍ እየጻፍክ በዚህኛው እድሜ ክልል ያሉ ሰዎች ቢያዩትና ቢማሩበት ብለህ ያሰብክ እድሜ ክልል አለ ማለት ተደራሽነት ቢሆን በተለየ መልኩ ብላ ያሰብከው የእድሜ ክልል አለ አዎ በትክክል ይሄ መጽሐፍ ማንን አድሬስ ያደርጋል የሚል ነገር አንደኛ ጥያቄ ይጭሮብኛል ገና ሲነሳ ሁለተኛ በግል ያለኝ የህይወቴ ራይ ወጣቱ ትውልድ በጣም ያሳዝነኛል እግዚአብሔር እድል ሰጥቶኝ ከሰባት ከስድስት ከሰባት ዓመት አካባቢ ሳሪስ የሚኬሲ ወጣቶችን በመምራት ከወዳጆች ጋር አገልግያለሁ። ዩኒቨርሲቲም እያለው በተማሪዎች በክርስቲያን ተማሪዎች ህብረት የማገልገል እድል ነበረኝ። በግልም ኮች ማረጋቸው አሉ። በዛ ውስጥ ወጣት ማለት ያልተነካ ሀብት ያለው ነገር ግን ያልታወቀ ቅድም እንዳልነው ካዝና ያልተነካ መሰራት ቢችል መቀረጽ ቢችል ራሱን ሳይሆን ዓለምን መለወጥ የሚችል አቅም እግዚአብሔር ያስቀመጠው እንደሆነ ስለማምን በዛ ልክ ደግሞ ጠላት ታርጌት አድርጎ ወጣቶችን በተለይም በአድረ ዘመናዊነት በሶሻል ሚዲያ በተለያየ ነገር ውስጣቸውን ያለን አቅም አውቆ መግለጥ እንዳይችሉ ተግዳሮት የበዛበት ሶሳይታችን ፓርት እንደሆነ አውቃለሁ፣ አስባለሁ። ስለዚህ ወጣቱ ከማንም በላይ ይጠቀማል ብዬ አስባለሁ፣ ዩዝ ኦሪንትድ ስለሆነ። በእርግጥ መጻፉ ሆሊስቲክ ነው፣ ሁሉንም አካታች ነው። 60 ዓመት እድሜ ያለው አባት እስከ ሰባ ዓመት የሚቆይ ከሆነ በ10 ዓመቱ ውስጥ ከራሱ ተነስቶ ለፋሚሊውና ዙሪያው ላይ ላለ ሰው ምን አትርፌ ማለፍ አለበት የሚለውን በወጣትነቱ ዘመን ያለቀውን ነቅቶ አንዳች ነገር አበርክቶ ሰማይ ስሄድም እንዳይጠየቅበት ማለት ነው። እኔ ውስጥ ምን ነበር? ምን ማትረፍ ነበረብኝ? የቱልም ያህል ሀብት ብኖረን ድንገት ስለምንጠራ በዚህ ምድር ላይ ያለንን ነገር ለማን እናውርስ እንጂ እንዴት ይዘን ወደዛ እንሻገር አንልም። ስለዚህ ውስጣችን ያለው ነገር ለሰው እንድንሰጥ ነው የተሰጠንና፣ ጸጋ ሊሆን ይችላል። ምክር፣ አቅም፣ ጸጋ ይሆናል። የማስተማር ሰዎችን የማብቃት ሊሆን ይችላል። ፋይናንሻል ብቻ አይደለም። እኛ ውስጥ እግዚአብሔር ያስቀመጠን ነገር ለሌላ የሚተርፍ ስለሆነ ያንን ነገር ከመጠቀም አንጻር አምስት አመትም አስር አመትም ያለው ሰው አትሊስት አእምሮን አድሶ ተለውጦ በተለወጠ ማንነት የዚህ ዓለም እድሜ ጨርሶ ደስተኛ ሆኖ ወደ አባቱ የማሰብሰብ እድል ይኖረዋል ብዬ አስባለሁ። ኢርሊ የጃሉት ግን ሙሉ ፓኬጅ ይጠቀማሉ ብዬ አስባለሁ።